በጌታ በኢየሱስ ስም እናት ደስታ እንደዚህ ያስደዋል። እኔ አላመንኩም እኔ አላመንኩም። ጌታ ነው ብላችሁ እንደ ተለመደ ይቅን ምብር መስሎኝ ቶሎ ብዬ በቃ የነሱ እንትልኝ ነው ገብቻ ያየው ታውቃላችሁ። በጌታ ወይኔ ጨረቃ ፋሚሊዎች ደስታ እንደዚህ ያፈነዳል እንዴ! አይ በኢየሱስ ስም እና ቡራዬ የሆኑት በጣም ነው ደስ ያለኝ። እግዚአብሔርን እንኳን ደስ አላቸው የጨረቃ ፋሚሊዎች፣ ብሩዬና ይምዬ ማለት ነው። ለምን እንደው ፕራንክ ራሱ አይሆንም። እኔ በጣም ነው ደስ ያለኝ። እግዚአብሔርን እናንተ እንደዚህ ለመጀመሪያ ጊዜ ነው እንደዚህ አይነት ነገርና እንደዚህ ሆኖ ስላየኝ በጣም ከምላችሁ በላይ ደስ ብሎኛል። ብሩዬና ይምዬ እንኳን ለዚህ አበቃችሁ። ታውቃላችሁ ይሄ ሰሞን ብዙ እንደዚህ አይነት ፎቶዎች ሲለቀቅ ስለነበረ ቅንብር መስሉል በቃ እነሱ ቤት ገብቼ ነው ያረጋገጥኩት፣ ማለት ነው። እና በጣም ነው ደስ ያለኝ። እንኳን ደስ አላችሁ ንግስቷና ንጉሱ ብሯዬ እና የሚዬ እንዲሁም የጨረቃ ፋሚሊዎች ማለት ነው። ለዚህ ቀን ያበቃን ፈጣሪ እንግዲህ ስሙ ይባረክ። ሌላ ምን ይባላል ማለት ነው። ዛሬ ልዩ ቀን ነው የምር በጣም ማለት ነው።